ዋው ዛሬ ደግሞ እንግዲህ አብረን አይንካፍ እንሄዳለን ማለት ነው። ሾፒንግ እንደምታየው ሽክ ምርክ ብለናል። አጅሮ ደግሞ እያስቸገረን ምንድን ፈልገው ምንድን አብረን ይዘናችሁ ፍሎግ አለን ዛሬ ምንድን ነው የምናደርገው? መጀመሪያ ሱፐርማርኬት ደግሞ ልክ ላይክ ማሚ yes ፒስ ቻው ፒስ። ነው ነው አደም ማቀስንሱ ምንም አይለም። በቃ ዝም ብሎ እና ዛሬ አየሩ ላይክ ቀዝቀዛም ነው ሰመር ም ነው ግን ወደ ሰመር እንጠጋ፣ ወደ ሰንሻይኗ እንጠጋ። ዊ ኬን ታክ ና ኦ ራት ትችላለት። ኦማይ ጋድ ወይኒግን ሰንግን ስታዩ ግን ሙዳችሁ በቃ ሁሉ ነገር ይቀየራል ማለት ነው ሙዳችሁ በጠቅላላ እስገነቢ ይሰግድ ኦኬ እንግዲህ ሰንሻ ላይ ስትመጡ አት ነው ሙዳችሁ ይቀየራል፣ ስሜታችሁ ደስ ይላል። አይዱአይዱ ዶን ወሪ ሁሉ ነገራችሁ ነው በቃ የሚቀየረው እና ሰን እኔ በጣም ነው የምወደው ሆነን እንዲደስ እንደሚለኝ ማለት ነው ስሜቴ። እና ልጆቹ መጀመሪያ መኪና ውስጥ እናስገባለን። ሲን አንቺ በዛ ነው ምገቢው፣ አንቺ በዛ ነው ምገቢው። አይ ሲ ዩ ሱፐርማርኬት እንሄዳለን። ከዛ በኋላ ደግሞ ቀጥረዋለን የቤት ምን ያው እሱንም ይዘናቸው ይላሉ። ተቻሉ ከታመቻቸው ፒስ ፒስ አይ ስሬቺ ትንሽ አሳምሪ ነው የምትሆነው፣ ላይ በቃ የሆነ ቅውይ ቀውጢ ነው የምትሆነው። አሁን ረስተ ሳያት የድሮ ፎቶ ምናምን ነገር የእኔ ሳየው ኢንስታግራም ላይ ፎሎ ማታደርጉ ሰዎች ፎሎ አድርጉ። ግን ያው አሁን አልፏቸዋል። የድሮ የጻነት ፎቶ ምናምን ነገር ፖስቼ ነበርና አብዛኛዎቹ አዳም ነው የሚመስለው ምናምን ነገር ብለው የነበር እና እኔ ሁለቱም ነው የሚመስለው፣ ሁለቱም ጆቼ ነው የሚመስለው። የድሮ ፎቶ ላላያችሁ ሰዎች ሰውሪ ላያችሁ ሰዎች ግን ታውቃላችሁ እናንተ ማለት ነው እና ያው ፋኒ ምን ነው ካፋፋኒ በጣም እንደዚህ ሳውራ እኔ ነው እኔ ነው ይመስሉት ሁለቱም ስል የድሮ ፎቶ ፖስት ቻል ነበር ኢንስታግራም ላይ ለበርዝዴይ፣ እና ዋ አንቺ ነሽ አንቺ ነሽ እንዳትዪ ምናም ነገር። አብዛኞቹ እንደዛ ነው የጻፉልኝ ላይክ፣ ዋ አዳም ነው አዳም ነው መሲው ምናምን ነገር ማለት ነው። እና ያ ሶ ነዳጅ ለምን ነዳጅ መጣ ታለ ሳብሪ በየጊዜው ነው የምጨርሰው ወደ ስራ ስለሚሄድ ያ ወደ ትምህርት ስለሚሄድ ያ ሌላ ቦታ አይደለም እኮ ለምን ስለምትይበት ነው ያ በቀን አርባ ቀናችሁ እንዴት እያሳለፋችሁ ነው እናንተ እስኪ ንገሩን ኮሜንት ላይ ቪዲዮ ከምንጠፋባችሁ ፍሎግ ምናምን ብንሰራ ምን ትላላችሁ? ኮሜንት ላይ ስትያስቀምጡልን እስቲ ሀሳብ ጠይቂያቸው። እንትፋ ወይስ እንትፋ ወይስ ወይ እንምጣ ፍሎግ እንስራ፣ የራሳይ በላይ ቪዲዮ እንትላላችሁ ወይ በቃ የሳምንት የዊክ ቪዲዮ ምናምን በቃ አለ እንደዚህ ፍሎጎች ነገሮች እንስራ። ምን ትላላችሁ? ነገሩን ኮሜንት ላይ ሀሳባችሁን ያስቀምጡልን። በፊት ብዙ አይነት ቪዲዮዎች ነበር የምንሰራው። አሁን ግን ያው እየቆያችሁ ስትመጡ ሁሌ ኤቭሪቲንግ ስ ቼንጅ። ስለዚህ ብዙ አመት ዩቱብ ላይ ስትቆዩ ይሁን ሰት ላይ በቃላ በቃ ኦፍ ጌም እንት ታደርጋላችሁ። በቃ ሙሉ ነገር አድርጋችሁት አይዲያ ጠፍቶ አደለም አልቋ አለ ሱ ብቻ አደለም በቃ የሆነ ሳል ላይ ሁሌ ሁሌ እንደ አሁን ሁሌ ኳስ ሰው ልጅ ሁሌ ኳስ አይራገጥ። የሆነ ነገር አንድ ነገር ሁሌ አታደርጊውም። እንደዛ ትቀያይሪያለሽ ወይ ኮንተንት ትቀይሪያለሽ እንጂ የበፊቱ አይዲያ አይነት መስራት እንችላለን እስቲል ነው፣ ግን ምንም እንትኑም አይደለም፣ ፍላጎቱም የለንም። እንትኑ እኮ ነው ልጅ ፍላጎቱ አይኖርሽም። በፊት የነበረሽና አሁን ያለሽ አይገናኝም። የበፊቱ አሳምሪና አሁን ሳምሪ አንድ አይደለች ናይ ዩቲዩብ ላይ ሲሆን፣ አንድ አይደለሽ ዩቲዩብ ላይ ሲሆን አልኩ። የዛሬ አምስት አመት ነው። አሁን አምስት አመት አንድ አንድ ነሽ። በቃ ላይፍሽ ሁሉ ነገር ይቀየራል። ላይፍ ይቀየራል እንጂ ማንነት ድሮም ሲያቆኝ ሳምሪ በጣም ቀብጬ ነው የሚያቆኝ። አሁንም ቀባጭ ነኝ። ድሮ ሲያቆኝ በጣም የፈለኩት ልዘኛም ቻይነኛ ችልም አወራለሁ። ድሮ ያቀብጭ አንተ ቪዲዮ እንኳን የመጀመሪያ የተሰራ ነው ቪዲዮ ራሱ ማለት ነው። ጥያቄ ጠይቅበት ላይ ትዝ ካለ እኔ ያረሰው እኔ ነኝ። አማርኛ ራሽ ስለምርኳት ምናምን ነገር በጣም እንግሊዝኛ ታበዛለች ምናምን ነገር መጀመሪያ ስታዋወቃት ምናምን ነገር ገራፍ አውርቷል። ኦኬ እንደምላሽ ማለት ነው። ሰው አሁንም ስቲል ነው ያው ነኝ አሁን ከተነጫነችው ከተነጫነችው ድሮም ያቆኛል አሁን ስነጫነች ያቆኛል ሳኮርፍ ያቆኛል አሁን ሳኮርፍ ያቆኛል ሲከፋኝ ያቆኛል ሶ ምንም ማንነት አልተቀየረም ብዬ አስባለሁ ያ ብቻ እስቲ የድሮ አይነት ኮንተንት ሳይሆን አሁን አዲስ ኮንተንት ነው ለመስራት ያሰብነው እንደዛ እንምጣ እንጥፋ የምትጠይቁንም ስላላችሁ በቃ ለእናንተ ቢያንስ እንል ቢያንስ በሳምንት አንዴ በሳምንት ሁለቴ እንደምንም እያልን ከልጆች ጋር ይከብድናው ችግሩ አንደኛም እሱ ነው ሁለት ደግሞ የሳብሪም ክላስ መጀመሯ ሌላም እንዳልኳችሁ በቃ የሆነ ሰዓት ላይ የሆነ ሰዓት ላይ እንትን እያላችሁ ትመጣላችሁ። በቃ የድሮ ያላችሁ ይሄ ምንድን ነው የሚባለው፣ ወኔ አሁን ላይ ወኔው ብዙም የለም። ለዛም ነው ብቻ እስኪ ፍሎጋችን እስቲ እንዲያ ይቀጥላል። አሁን ነዳጅ መቅዳት አለብን። ሼል ሼል ነው የምሰራው። የስንት ብር ልግዳልሽ? የስንት ብር ልግዳልሽ? የስንት ብር ልግዳልሽ? ሀምሳ ዩሮ ደርሷል እኮ ለአንቺ እኮ። የስንት ብር ልግዳልሽ እያልኩሽ ከራሴ አልገባሽም? ኢትዮጵያ ላይ ሰው ነው የሚቀዳልሽ። መጥቷል። የስንት ብር ልግዳልሽ? ፈጣሪ ይሄ ወይ ደግሞ ሞላ ይላል። ምንድን ነው በ40 ገና በ50 ምናምን ይሄ ኡ በብር ከሰባ ሳንቲም ነው። ምን ሆኜ ነው 60 ብር የቀደሁት? የአስር ሳንቲም ልዩነት ነው ሀያ ሳንቲም፣ ሀያም በ35 ሊትር አባዥም፣ ስንት ብር ስንት ብር እንደሚል ልዩነት፣ ሀያ ሳንቲም በ35 ሊትር

35 ሊትር ይቀዳል። አንድ ሊትር በብር ከሰባ ምናምን ሳንቲም ነው። ሶ ስለዚህ ስልሳ ብር ስልሳ ብር ነው የቀዳው። ያው እረ እኔ ችፕስ ምንም አላልኩም። የምን ቺፕስ ቅድም ስለወራው ነው አይ አም ጆኪንግ ጆኪንግ። አሁን ወደ ሱፐር ማርኬት ነው የምንሄደው ሰው። ሱፐር ማርኬት ደግሞ በብዛት ቀርጸን አናውቅማ። ሱፐርማርኬት አሳይተናቸው አናውቅ። ዋጋ ምናምን ዲፍረንት አክቹሊ ምንም አይነት እኔ አሳየቻቸው አውቃለሁ። ይሄን ያህል በስራ ዲቴይል ዋጋ ኤስ እንዳትረሱ እኔ አሳየኋቸው እንካስ እና አልዲ ሶ አልዲ ደርሰናል። ሮዝማን ኤንድ አልዲ አንድ ላይ የጋሪ ነው የልጆች እና የእናት አባቴ ፕሪንሰስ ዌልካም ልካም አውትፊት ናዳም አውርጅ እንዳይወድቅ ሱፐር ማርኬት ነው ገ ሱፐር ማርኬት አምብሬላ ሱፐር ማርኬት ውስጥ አምብሬላ ላይ ይደረጋል። ዩ ቴል ሚ ደስ አይላቸውም። ይሄ ደግሞ ያለ ሳንቲም አይሰራም። ሳንቲም ግዴታ ያስፈልጋል። ታውቃላችሁ አ አንድ ሁለት ሶስቱም እንግዲህ ይሸምታሉ። የየራሳችሁን ሁላችሁ ግቢ ኬትን ጀምር ኬት እንጀምር። የአቦካዶ ዋጋ ላሳያችሁ። አንድ ጥሬ አንድ አንድ ጥሬ አንድ እንትን ነው የሚያደርጉት። ሁሉም ጥሬ አይደለም እሺ አብዛኛው ጥሬ ነው። አሁን አቮካዶ ዋጋ ይሁት እንደምታዩት፣ ኢትዮጵያ እንደለባችሁ የምትበሉት እዚህ ግን በስንት መከራ ነው የምታገኙት። በዛ ላይ ጥሬ። እዚህ ጋ ደግሞ ላሪፍ የበሰለ ግን አንዱ ብር አርባ ዘጠኝ ነው። አያችሁት? ይሄም መርጣችሁ ነው። አንዳንዴ ደህና ደና ታገኛላችሁ። አንዳንዴ አንዴ አታገኙ ውስጡ በቃ ደረቅ ነው እንዳለ አዳማ አንድ ፊሎ አንድ ምንድ ሎሚ ተፈልጊያለሽ? ሎሚ ደግሞ ዋጋ ኦኬ፣ ብር ከአስራ ዘጠኝ አንድ ኪሎ ማለት ነው። ይሄኛው አምስት መቶ ግራም ነው እንጂ። ግን ባለፈው ገዝቼ ምንም አልተበላም

እዚህ ጋር ብራችንን እንመለሳለን። አንቺ አንቺ አንቺ ሌላም ብር አለ እዚህ ጋር እንዲህ ነው። አዎ። ጣዩ ውይ ፀሐዩ ደስ ስትል እስማ፣ ፀሐዩ ደስ ስትል እሺ። ያሚ እሺ። ቀጣይ ደግሞ እዛ ነው የምንገባው። እንደምታዩት ሮዝማን ምን ልትገዛ እንደሆነ አላውቅም። ፈጣሪና እሷ ነው የሚያውቁት። ሀዩ ሲያምር ግን እቺ ነው። ይህ ሁሉ ይሁሉ ገሰ ስንት ብር? ሰላሳ የገዛ ነው እንግዲህ። በፊት የዛሬ አምስት ዓመት በጣም ነበር ግን አሁን የጎርቶቹ አሁን ያሳዩዋችሁ እነዚህ ኦልሞስት በቃ ዘጠና ሳንቲ ናቸው። ኦልሞስት አንዳንድ ዩሮ በሏቸው ብሏቸው፣ ስምንት ነው የገዛው ስምንት ብር ማለት ነው የጎርቱ ብቻ። ስለዚህ እሱም ያስወድደዋል። ልጆቹ የጎርት በጣም ነው የሚወዱት። አንቺ አንቺ ሽምቱ እጅ ከነሱ ይበልጠ ሱሳቸው ትላለች፣ የአንቺ ሱስ ይበልጣል አንቺ እንደ ድራግ ያው እንደ ድራግ ሲሆን እንደ ባፍንጫዋ ነው የምትወስደው እንደ አንዳንድ አንድ ጎረስኩባቸው። እየበሉ ነው። ሁለቱ ነው። እንደምታዩት ኦልሞስት ያለው ሁሉም ቦታ የኮስሞቲክስ ነው። ጥፍር መቁረጫ እስከ ፓምፐርስ እስከ ፓምፐርስ እስከ ምግብ ነክ የልጆችም ምናምን፣ ይሄ ጄል ሻምፖ ምናምን፣ ኮንዲሽነር፣ ሎሽን በቃ የሌለ ነገር የለ የልጆ የሴቶች ማስካራ ምናምን ሜካፕ አሪፍ አሪፍ እቃዎች አሏቸው። እንደምታዩት እዚህ ጋ የልጆች ምግብ አለ ተደርድሯል። እዚህ ጋር ፓምፐርስ አለ። እዛ ጋ የፊትነስ እቃ ምናምን አለ። እንደምታዩት እዛ ጋ የሹናይት የፊት ምናምን የፊት የሚቀቡ ምናምን ማለት ነው። እዛ ኮስሞቲክስ አለ። እንደምታዩት ዝን የገባሽ? ለየትኛው? ለዚህ ብቻ ነው የገባሽ? እሺ እስቲ ምንድነው? አሳይና ምን አይነት ክሬም እስቲ ምን የሚያደርግ ነው? የሚያቆጣቆጣ ለዚህ ጭቃ ብቻ ነው የገባሽ? ለዚህ ጭቃ ብቻ ነው የገባሽ? ስጣት።

አንድ ሰዓት በኋላ ደግሞ የቤቱ ቀጠሮ አለ። ቤታችን ነው ያለን ቤት እንግዲህ ከዚህ ወስ ነገራችሁና እናውቃለን ብዬ አስባለሁ። በጣም ቤት ስንፈልግ ነበር እስካሁን ልናገኝ አልቻልም። እዚህኛው ቤት በጣም ብዙ አመት ቆየን፣ አንድ አምስት አመት ምናምን አልቆየንም። ልጆቹ ሳይወልዱ በፊት ገባን። ከዛ በኋላ በቃ እዚህ ቤት አረጀ ነበር ማለት ነውና፣ አሁን ቤት እየፈለግን ነው። እንግዲህ ቤት ካገኘን እንገባለን፣ እንቀይራለን። አዲስ ቤት አዲስ ፋይቭ ይዘን እንመጣለን። ሲጸልዩልን እንድናገኝ በጣም እዚህ ሀገር በጣም ቤት ችግር ተፈጥሯል። በጣም እጥረት አለ፣ የቤት እጥረት ጀርመን ላይ ኡክራያኖች ከመጡ በኋላ ምንድ ነው የተከሰተው፣ ም ለምሮ የቤት እጥረት እዚ ሀገር የተከሰተው። በጣም የተቸገር ነው። የራሳቸው ዜጎች አብዛኛው ወይ ቤት ይገዛሉ፣ ወይ ሰው እናት ያባታቸው ቤት ነው ያሉት፣ ወይ ሲወጡ ደግሞ ቤት ይገዛሉ፣ ወይ ይከራያሉ። ግን ለእነሱም ይቸግራሉ ሲወጡ ግን ያ የሆነበት ምክንያት በጣም ኡክራይኖች ከመጡ በኋላ ስደተኛውም አለ። ግን ከስደተኛው ደግሞ የበለጠው ኡክራይኖቹ ናቸው። እነሱ ከኮሮና በፊት ነው የመጡት። ከኮሮና በኋላ ከኮሮና በፊት ነው ብቻ ልክ እነሱ ከመጡ በፊት ትዝ ሲለኝ እኔ ስናይ እንኳን በጣም ብዙ ቤቶች ነበር። አሁን ጭራሽ ላይ ላይ ካያችሁ ራሱ ቀጠሮ ማይሰጣችሁ እዛው በዛው ነው፣ ሰው በሰው ነው። አንዱ ሲለቅ አንዱ አንዱ ሲለቅ አንዱ ሶስት ስለሆነ በጣም ከባድ ነው። ወይ ድለላ ድለላ ውስጥ ገብታችሁ ብር ከፍላችሁ ምናምን ቤት ካላገኛችሁ በስተቀር ሌላ አንድ ሺ ሁለት ሺ ብር ወጪ አውጥታችሁ እንደ ደላላው ሰጥታችሁ እዚህ ሀገርም አለ። ልክ እንደ ኢትዮጵያ ደላላ ታውቂያለሽ፣ ብር ሰጥተሽ ቤት እንትን ያስገብሻል። ያለን አማራጭ ወይ የመጨረሻ እድል እንግዲህ እንደዛ ነው። እንደዛ መሆኑ እኮ ግን አከራዩ ከፈቀደልሽ የምትገኙ

የዛሬው ቤት አላየሽው ማንቺ ነኝ። ኢንተርቪው ቀጠሮ ነው። ሰስኩታ እንዴት እንደሚመስል አላየሽው ማንቺ ደሞስ። ከዛ ያው ከቤታችን ፊት ለፊት ከአዲሱ ቤታችን ገና ከምናየው ቤት ገና አደረሰ። ከቤታችን ፊት ለፊት ከምናየው ቤት ወደዛ አካባቢ መጫወቻ አለና ፊሎ አየቹ። ወዲያው ሸርተት ይሆን አይ ነው። ወዲያው አየ የሆነ ፕሌይ ይሄ ግን ተኛ አደረ ቅድፋው ሲጸልዩልን በእናታችሁ ቤት እንድናገኝ ጸልዩልን። ለእነሱም ተመቻቸው፣ እዚሁ ፊት ለፊታቸው መጫዎች አገኙ። ወይ ዣንጥላ ካልያዘን ብለው ከኢትዮጵያ የመጡት ነው የዣንጥላ። ና ዝም ብላ ትፈላሰፋለች። የልጅ ነገር ገበዛዳ ዌይ አር ዩ፣ ይሄ እንግዲህ መኝታ ቤት ነው ብላችሁ አስቡት። ኪሻ ቤት ይሄ ኪችን ነው። ፍሎራ ለዚህ ጋር ኦኬ። ሳሎን ይሄ ነው፣ ሳሎን ይሄ ነው ማለት ነው። እንዴት ነው ቤቱ? ያምራል? አይ ኳሊቲው አሪፍ ነው። የተሰራው አዲስ አዲስ ነው አሮጌ የነበረ ታድሶ ነው

ይሄ ኦፕን ነው መሰለኝ። ይሄ ኦፕን ኪችን ነው። የእሱ ኦፕን ኪችን ግን ኪችኑ እዚህ ጋር ነው ያ ኪችኑ እዚህ ጋር ነው። ኪችኑ ይሄ ነው። ኦፕን ኪችን ነው። ሰው አሁን እንግዲህ ቤት ገብተናል ማለት ነው። የቮኑን ወይ ደግሞ የቤቱን ቪዲዮ እንዳያችሁት ነው። እኛ በጣም ወደነዋል። እኔ ወድጄዋለሁ አፓርትመንቱ። በዛ ላይ ደግሞ ታች ላይ ምንም አይነት ደረጃ መውጣት አይጠበቅብንም፣ ምን ምናምን አይደለም። የቤቱ በር እንደከፈታችሁት ወዲያውኑ ማለት እኔ ተመቸኝ። የትኛው ሰራቸው ላያለ መጨረሻው ምንም የመጨረሻው ነው። በጣም ብዙ ደረጃ አለው ምናምን ግን ቤቱ በጣም አሪፍ ነው። የመጨረሻው ደረጃ ላይ ያለው ካሬውም ይቀንሳል። ምናምን ያው የታችኛው ደግሞ እሱ ለሁለተኛ ነው የቀረስከው። ሁለተኛ ላይ እሱ ደግሞ ቀጥታ ነው፣ ምንም ደረጃ የለውም። ቀጥታ እንደገባቸው የእናንተ ቤት ነው። በጣም ሰፊ ነው። ላይክ ሳሎኑ በጣም ሂጅ ነው። ፍሎሩ በጣም ሂጅ ነው። ሁለት ፍሎር ነው ያላችሁ

ከሆነ ሲሲ ቤተሰቦቻችሁ ሮጋችን አሪፍ ነበር ብለን እናስባለን። አዲስ ነገር ካለ ካሳወቁን ምንድን ነው የሚያደርጉት? በቴክስት ልከው በቴክስት ይልኩና የሚመርጡትን ሰውን በቴክስት ነው የምንልከው ብለዋል። ግን ያንን ለማድረግ ደግሞ በጣም በጣም ብዙ ሰዎች የዕለት ሁለት ስለመጡ ማለት ነው። እኔ ሳምሪ ወዲያውኑ ነው የላኩላት ሁሉ ነገር ማለት ነው። ስ ግን ለእሷ ምንድነው ዋናው ወዲያውኑ መላክ ላይ ኢንፎርሜሽን የምትፈልገውን ካንተ ወዲያውኑ መላክ አለበት። እዚህ ልክ እንደዚህ ቤት አግኝተን ምን ተብለን ነው ምርጡን ከአንድ እስከ ሶስት ምርጡን ከዛስ በልጅ ያ ሁለት ልጅ አላችሁ፣ ምናምን ሰው ለኔ ልጅ ለሌለው ባካራ ይሻላል፣ ምናምን ኤክስኪዝ ሚ እኛም ዳታ ወስዶ ኤቭሪቲንጋችንን ወስዶ ማለት ነው ላይክ ኤቭሪቲንጋችንን ላይክ ፋይናንሻሊ ሁሉን ነገር ሰተን ከጨረስን በኋላ ልጅ ስላላችሁ ሌሎች ሊስ ለሌላቸው ምናምን ግን ላይክ የተሰተ ያ ግን ያው ብቻ በጣም ነው የሚከብዱት እዚህ ለማለት ነው፣ ለቤቱ ይሄንን ካገኘን እንግዲህ፣ ካላገኘን እንግዲህ እንነግራቸዋለን። ለማንኛውም የሚመቻችሁ ከተመቻችሁ ቪዲዮ ላይክ አድርጉ፣ ኮሜንት። ቤቱንም ደሞ ለእኛ ሊሰጥ ይጸልዩልን። በጣም ቆየን ከ ከማየት ከጀመረና ቤት አይደለ እዚህ ሀገር ምንም አይገኝም። በጣም ማለት ነው ይከብዳል። እዝናሪ እዚ በዛ ላይ ወለልሽ ካላችሁ በጣም ይከብዳል። አብዛኞቹ ለልጆች ላላቸው ሰዎች ማከራ አይፈልጉም which is sad በጣም ነው የሚያሳዝነው። ግን ያ ምንም አደረጋችሁ ደሞ በዚያ አጋጣሚ